ሰላም፣ ጠና ስጥልኝ እንዴት ናችሁ? ወደ ቻናል የተከታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደና ነኝ። እንዴት ናችሁ? ሁሉ ሰላም ነው። ዛሬ ደግሞ ሙዝና ቡናን በመጠቀም ደግሞ የሚጣፍጥ ስሙዚ እንሰራለን። በጣም ቀላል ለሙቀት ሰዓት ደግሞ የሚሆነን የምትወዱት አይነት ስሙዚ ዛሬ እንሰራለን ማለት ነው። ትወዱታላችሁ ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ስላመጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም የሚጣፍጥ ስሙዚ ነው። ትወዱታላችሁ ብዬ አስባለሁ። ላይክ በማድረግ እንዲህ ስራዬን ሰዎች ዘንድ አድርሱልኝ። እዚህ ጋር ሁለት ሙዝ ነው ያመጣሁት። ተለቅተለቅ ያለ ሙዝ ነው፣ ያው እኔ የሚበቃኝን ያክል ነው። እናንተም እንደሚበቃችሁ የሙዙን መጠን ማብዛት ትችላላችሁ። እኔ በሁለት ሙዝ ነው እንግዲህ እዚ ጋር የምንሰራው ማለት ነው። እንደዚህ እንከታተፈዋለን፣ መጀመሪያ እንቆራርጠዋለን ማለት ነው። ከዛ በመፍጫ ውስጥ እናድርገዋለን። ይሄው እዚህ ጋር መፍጫ ውስጥ አድርጌያለሁ። ከዛ እዚህ ጋር አንድ ብርጭቆ የሚያክል ወተት ጨምሬብታለሁ። ከዛ ቫኒላ በትንሿ የሻይ ማንኪያ አንድ ከጨመራችሁበት ይበቃል፣ ለሸታው ስለሆነ በክዳኗን ብጨምሩበት ይበቃል። እዚ ጋር ደግሞ ግማሽ የሻይ ማንኪያ የቀረፋ ፓውደር ጨምሬበታለሁ። ከዛ ሁሉንም አንድ ላይ እንደዚህ አድርገን እንመተዋለን፣ ፈጫዋለን። ለሙቀት ሰዓት እንደዚህ አሁን በጣም ሞቃት በሆነ ሰዓት እንደዚህ ቀዝቃዛ መጠጦች ደግሞ ሰርተን እንደዚህ ስሙዚ ሰርተን መጠጣት እንችላለን ማለት ነው። በጣም ነው እርክት የሚያደርገው። ትወዱታላችሁ። ይኸው እንደዚህ የፈጨነውን በእንደዚህ በብርጭቆ ላይ አድርጌዋለሁ። ከዛ ደግሞ እዚህ ጋር በረዶ ነው ይዤ የመጣሁት በረዶ እንጨምርበታለን

ቡናን የጨመርኩበት ኖርማል የቤታችንን ቡና አቦል ቡና እንደማለት ነው። ወፈር ያለ ቡና ነው። ከዛ ከላይ ደግሞ ቀረፋ ትንሽ ነስነሳ ደግሞ አደረግኩበትና ለማሳመር ብዬ እዚህ ጋር ደግሞ ሙዝም ከላይ አድርጌበታለው። በጣም ነው የሚጣፍጠው። ስኳርን ያልተጠቀምኩም የሙዙ ጣፋጭነት በቂው ስለሆነ ያንን በመጠቀም ብቻ ነው እንግዲህ ዛሬ ይሄው እዚህ ጋር የሰራሁት። እናንተ ከፈለጋችሁ ስኳር መጨመር ትችላላችሁ፣ ግን የሙዙ ራሱ ጣፋጭነት በቂው ስለሆነ ይበቃል ማለት ነው። እስካሁን ከኔ ጋር ስለ ስለነበራችሁ እጅግ አድጌ አመሰግናለሁ። ቀላል ስራ ነው እንግዲህ በሁለትና በሶስት ደቂቃ ውስጥ የሚያልቅ ስራ ነው ዛሬ የመጣሁትና እንደዚህ ደግሞ ሞቃት በሆነ ሰዓት እንድያረጋችሁ ደግሞ እናንተም ተጠቀሙት እላለሁ። ይሁላችሁ በጣም ነው የሚያምረው የሚጣፍጠው ትወዱታላችሁ። ይሁላችሁ ልዩ ነው በጣም እንግዲህ በሚቀጥለው ደግሞ በሌላ ስራ ደግሞ እመለሳለሁ። ላይክ አድርጉልኝ። ስለ ሁሉም አመሰግናለሁ። ቻው፣ ሰላም ሆኑልኝ።